ሉቃስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ በጌታችን በኢየሱስ ክርስቶስ ስም አንባል። በሳምንቱ መጀመሪያ ቀን ሴቶቹ ያዘጋጁትን ሽቱ ይዘው እጅግ ማለዳ ሳለ ወደ መቃብር ሄዱ። ድንጋዩን ከመቃብር ደጃፍ ተንከባሎ አገኙት። ወደ ውስጥም ዘልቀው በገቡ ጊዜ ግን፣ በደንብ አስተውላችሁ ስሙ፣ የጌታ ኢየሱስን ስጋ አላገኙም። በሁኔታው ግራ ተጋብተው ሳሉ ነው። እጅግ የሚያንጸባርቅ ልብስ የለበሱ ሁለት ሰዎች ድንገት በአጠገባቸው ቆሙ። ሴቶቹም ከመፍራታቸው የተነሳ ወደ ምድር አቀርቅረው ሳሉ ሰዎቹ እንዲህ አሏቸው፣ ያው የሆነውን እርሱን ለምን ከሙታን መካከል ትፈልጋላችሁ? እርሱ ተነስቷል፣ እዚህ የለም። ዳግምም በገሊላ በነበረ ጊዜ ምን እንዳላችሁ አስታውሱ የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥ ሊሰቀልና በሶስተኛው ቀን ሊነሳ ይገባል ብሎ ነበረና ሴቶቹም በዚህ ጊዜ ቃሉን አስታወሱ። ሴቶቹም ከመቃብር ስፍራ ተመልሰው ይህን ሁሉ ነገር ለአስራ አንዱና ለተቀሩት ሁሉ ነገሯቸው። ይህን ለሐዋርያት የነገሯቸውም መግደላዊት ማርያም፣ ዮሐና የያዕቆብ እናት ማርያም እና ከነርሱ ጋር የነበሩ ሌሎች ሴቶች ነበሩ። እነርሱ ግን ሴቶቹን አላመኗቸው። ጴጥሮስ ግን ተነስቶ ወደ መቃብር ሮጠ። እዚያም ደርሶ ጎንበስ ብሎ ወደ ውስጥ ሲመለከት በፍታው እንዳለ ለብቻው ተቀምጦ አየ። በሆነው ነገር እየተገረመ ወደ ቤት ተመለሰ ይላል። ክብር ለአምላካችን ይሁን። ኢየሱስ ክርስቶስ በዚህ ምድር ላይ ብዙ አይነት ሃይማኖቶች ብዙ ይናገራሉ። ሁላችንም እንደምናውቀው ግማሹ አምላክ አይደለም ይላል፣ ግማሹ ፈላስፋ ነው ይላል። ለእኛ ግን ኢየሱስ ማን ነው? ላንተ ኢየሱስ ማን ነው? ላንቺ ኢየሱስ ማን ነው? እስቲ ጌታ ነው የሚል ሰው እጁን እንዳንዱ እጁን አላወጣም። ኢየሱስ እንኳ ሲባል አጠገባቸው ያለውን ሰው ላንተ ኢየሱስ ማን ነው በሉት። ለኛ አምላካችን ነው፣ ለኛ ጌታችን ነው። ለኛ የማንደራደርበት የምንወደው የሄደ ሊመለስ ያለ ራሱን መስቀል ላይ አሳልፎ የሰጠ ምናችን ነው አምላካችን ነው። እዚያን ጊዜ በነበረው አይነት ሁኔታ አይሁድ ምን ያክል ጠላትነት ከኢየሱስ ጋር እንዳለ እስካሁን ድረስ እናውቃለን። በእስራኤል ላይ በአይሁድ ከተሞች አንድ አይሁዳዊ አንድ ጊዜ አገኘሁትና ላንተ ኢየሱስ ማን ነው ስለው ኢየሱስን አላውቀውም ማለት ኢየሱስን አያውቀው አላውቀውም። ሙሴን አውቀዋለሁ። ሙሴ ሕግ ሰጥቶናል፣ ኢየሱስን ግን አናውቀውም ብሎ አንድ አይሁድ። ለዚህ ነው ዮሐንስ ወንጌል ላይ ወደ ገዛ ወገኖቹ መጣ የገዛ ወገኖቹ ግን አልተቀበሉም። ለተቀበሉ ሁሉ በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው? ስልጣንን ሰጣቸው አለ እና ወደ ገዛ ወገኖቹ መጥቶ ነበር። እነርሱ ናቁት፣ ገደሉት። የመዳንን በር እግዚአብሔር ለእኛ አዘጋጀ። ወዳጆቼ እንደ ቀላል አድርጋችሁ አትዩት። በጣም ብዙ ግፍ ነው ኢየሱስ ላይ የሆነ፣ ብዙ ግፍ ነው የሆነ። መመታቱ ሁላችን የምናውቀው ነው። መገረፉ እንዴት እንደተገረፈ ስጋው እንዴት እንደወጣ አጥንቱ ላይ ዘልቆ የሚገባ ጦር ሰውነቱን ደም ከውስጡ እስከሚወጣ በጦር የተወጋበት፣ ለዚያውም በፍጥሮቹ የተገፋበት መገፋት ብትወድ እቺ ጽዋ ከኔ ትለፍ ብሎ አብን የተማጸነበት፣ ግን ያንተ ፈቃድ ይሁን የእኔ ፈቃድ አይሁን ያለበት በጣም ጨለማ የጨለማ ጊዜ ማቴዎስ ሲዘግብ በተለይ ኢየሱስ ክርስቶስ አርባ ቀን ከጾመ በኋላ ሲወጣ አጋንንት መጥቶ ይህንን ድንጋይ ዳቦ አድርግ፣ ለእኔ ስገድልኝ ይህን ሁሉ ከፍታ ሰጠሃለሁ ብሎ በተለያየ መልኩ ዲያብሎስ ኢየሱስን ሲፈትነው፣ ኢየሱስ ግን በአንድም አልተሸነፈም። የእግዚአብሔርን ፈቃድ ተናግሮ ነው ያለፈው። በዚህ ጊዜ ፈታኙ ለጊዜው ጥሎት ሄደ ይላል። ለጊዜው ፈታኙ፣ ለጊዜው ምን አደረገው? ዲያብሎስ፣ አጋንንት፣ ክፉ ለጊዜው ኢየሱስን ጥሎት ሄደና በዚሁ መጨረሻ ላይ እንደሚገድል አምኖ በይሁዳ በኩል ገብቶ አሳልፎ ሰጠው። ኢየሱስን መዳናችንን፣ አምላካችንን፣ ምንወደውን ጌታ አክብሮን የመጣውን ያንን ጌታ ጠላት አገኘው። ሲያገኘው በትልቅ በቀልን ያገኘው በትልቅ ግፍ፣ ትልቅ ግፍን የሆነበት የትኛውም ቦታ ላይ ሄዳችሁ ስታዩ፣ ሄሮድስም ጋር ብትሄዱ፣ ጵላጦስም ጋር ብትሄዱ በየትኛዎቹም ጋር ብትሄዱ አንድ በደል እንኳ በኢየሱስ ላይ ምን አልወደም አልተገኘበትም። ደግሞ ደጋግመው ሊፈቱ ፈለጉ። ይሄ ሰው ኃጢአት የለበትም ብለው እጃቸውን እስከሚታጠቡ ድረስ ደረሱ። ነገር ግን ለእኔና ለእናንተ ኃጢአት ሲባል እግዚአብሔር ኢየሱስ ክርስቶስ ላይ ጨከነበት። ኢየሱስም ያንን ጽዋ የመቀበል ግዴታ ውስጥ ገብቷል። ነገር ግን በዚያ አልቀረም። ሀሌሉያ አምላካችን ሞትን አሸንፎ በዲያብሎስ እጅ ላይ ያለውን ቁልፍ ወስዶ ዮሐንስ እንደዘገበልን ሞትን ድል አድርጎ ሰብሮ፣ ሃሌሉያ እኛ ነፃ ልንወጣ፣ እኛ ልንፈወስ እሱ ታመመ፣ እኛ ሊበራልን እሱ ጨለመበት፣ እኛ በነጻነት በተከፈተ በር እንድንሄድ እርሱ እቺ ጽዋ ከኔ ትለፍ እስከሚል ድረስ ብቻውን ብቻውን እስከሚቀር ድረስ ሐዋርያቶች በሙሉ ሸሹት። ጴጥሮስ ነበር ጴጥሮስም ካደው። ይሁዳ አሳልፎ ሰጠው። ሌሎችም ጥለው ወደ የቤታቸው ገቡ። ያ ከእርሱ ጋር የነበሩ በብዙ ሺህ የሚቆጠር ሲበላ የነበረ ሲፈወስ የነበረ እንዴት አይነት አምላክ አገኘን ሲል የነበረ ሁሉ በዛ ጊዜ ፊቱን ቀይሮ ጠላት ሆነበት። ኢየሱስ ብቻውን ቀረ። ይሄ ለእኔና ለእናንተ ሲል ነው፣ ወዳጆቼ የኢየሱስ ክርስቶስ ከሞት መነሳት ብዙ በረከቶች አሉ። በጨለማ የሄደ ህዝብ ምን አየ? ያለ ብርሃን አየ። በጨለማ ነበር ያለ ነው ወዳጆች፣ በብዙ ጨለማ። አሁን ግን ጨለማ የለብንም። የማመን ጉዳይ ነው፣ ያለ ማመን ጉዳይ ነው እንጂ በህይወታችን ላይ ጨለማ የለም። ልንችግር እንችላለን፣ በህይወታችን ላይ ጨለማ የለም። ኢየሱስ ያለበት ቤት ሁሉ ብርሃን አለ። እኔ መንገድ ነኝ፣ እኔ እውነት ነኝ፣ እኔ ምንድን ነኝ አለ? ህይወት ነኝ አለ። ኢየሱስ ህይወታችን ነው። ህይወት ለሌለው ኢየሱስ ምንድን ነው? ህይወት ነው። መንገድ ለሳተው ኢየሱስ እውነተኛ ምንድን ነው? መንገድ ነው። ኢየሱስ ኢየሱስ እውነተኛ መንገድ ነው። ለዚህ ነው ልባችሁ አይታወክ፣ በእግዚአብሔር ምን በሉ እመኑ፣ በእኔም እመኑ። አይታወክ ብዙ ጊዜ ልባችሁ ታውቀዋል፣ ግን አሁን ተረጋጉና ነው መኖሪያ አለ። የእናንተ ነገር በዚህ ምድር ብቻ አይደለም በዚህ በምታሳልፉት ብቻ አይደለም። መኖሪያ አዘጋጅቼላችኋለሁ። ደስታችሁ የዘላለም ደስታ ነው። በቁጥሮች ለሚቆጠር አመት አይደለም ደስታችሁ? ለዘላለም የሚሆን ምን አዘጋጅቻለሁ፣ መኖሪያ አዘጋጅቻለሁ። ወዳጆቼ እዚህ የደረስ ነው በእግዚአብሔር አይደለም። በረዳን በጠበቀን በእርሱ ኢየሱስ ተቀብሮ ነበር። በማለዳ ሄደው ልባቸው ሴቶቹ ስላልቻሉ ሲያዩት ሥጋው በዛ የለም። ምን ሆነ? መላእክት ተገለጡ። በጣም የሚገርም ነው። ተናግሯችሁ እኮ ነበር እንደሚነሳ፣ አምላክ እንደሆነ እኮ ተናግሯችሁ ነበር። ሄደው ሮጠው፣ በጣም ለተጨነቁ ለነ ጴጥሮስ ነገሯችሁ። ጴጥሮስ አላመንም። ከሌሎቹም ይልቅ ቀደም ብሎ ሮጦ መጣ ሊያየው ማለት ነው። ሲያይ እውነትም የለም። ኢየሱስ በዚህ የለም። ኢየሱስ በሙታን መንደር የለም። ኢየሱስ ከሞት ተነስቷል። እስቲ እጃችሁን ከፍ አርጉና የኔ አምላክ በሉ። በሙታን መንደር ላይ የለም፣ ተነስቷል፣ ሄደዋል። ለእኔ በረከት ሆኖልኛል። ሃሌሉያ አምላኬ ዳግም ላይታመም ዳግም ላይተፋበት ዳግም በጦር ላይወጋ ለዘላለም ማንነቱን አሳይቶ ምን ሆኗል? ሄዷል። ኑ እና አረጋግጡ። ዛሬ የእግዚአብሔር ሕዝብ እዚህ የተሰባሰብ ነው፣ በኢየሱስ ስም ነው። ዝም ብለን አደለም የተሰባሰብ ነው። ሰው ልጅ አብሮ አንድ ላይ የመሆን በተለይ ይህ ክርስትና ወይም ሃይማኖት ካልሆነ በስተቀር ሰውን አንድ የሚያደርጉ በተለይ የተለያየ ብሔር፣ የተለያየ ባህል ያለው የተለያየ ቋንቋ ያለውን ነገር አንድ የሚያደርግ እውነተኛ ነገር የለም። አንድ መስሪያ ቤት ሰዎች ይሰራሉ፣ ልባቸው ግን አንድ ሊሆን አይችልም። በምንም ተአምር አንድ ሊሆን አይችልም። አንድ ቢሮ ሊሰሩ ይችላል። ሰው ክርስቲያን ነኝ ሲል ቃሉ እንደሚለው ከነገድ ከቋንቋ ምን አደረግ ዋጅ ስለሚል ሰውየው፣ እሱ ብሔር ሌላ ነው፣ የእኔ ብሔር ሌላ ነው። ስንገናኝ አንተዋወቅም፣ ግን ወንድም ይልቅ የሚያዋድድ ከስጋ ዝምድና ይልቅ የሚያፋቅር አሜን። ምንድን ነው ብላችሁ ስታየው፣ ለካ ደማችን ላይ የገባ የክርስቶስ ፍቅር ነው። ፍቅሩ አናውቀውም እንጂ ገብቶብናል። ማነው አሁን እዚህ ማከል ጊዜውን፣ አንድ ሰው እንደዚህ ያልና አንድ ለማኝ ወደሱ መጣ ሊለምን እና ለመነና፣ እባክህ ምግብ ስጠኝ እያለ ይጠይቀዋል። እና ሰውየውን እንዳይሄድ ይከለክለዋል። ሰውየው ተናደደ። እኔ አለ፣ አዎ፣ በደቂቃዎች ውስጥ ይሄን ያክል ብር ነው የማገኘው በምን ውስጥ በደቂቃዎች ውስጥ። አንተ ደግሞ እየለመንክ ዳቦ እየለመንከኝ ደቂቃዎቼን ምን አደረግክ? ገንዘቤን በላህብኝ። ለአንተ ብር መስጠት አይጠበቅብኝ፣ ሂድልኝ። አሜን ነው ወይ? የሚገርም ነው። ሰው ጊዜውን ይሄን ያክል ካልኩሌት ያደርጋል? እዚህ ማከል ብዙ ትልልቅ ሰዎች አላችሁ ብዙ የተከበራችሁ ሰዎች እዚህ እግዚአብሔር ያከበራችሁ ወጣቶችም በተለያየ እድሜ ያላችሁ ሰዎች አላችሁ። ስንፍና ቢሆን አትመጡ። ውስጣችሁ የገባ ነገር ስላለ ነው የሚያዘልለን። ጥለን እንዳንሄድ የያዘን ነገር አለ። ስህተት ነው እንዳንል የገባን እውነት ስህተት አይደለም። ገብቶን አምነን ኢየሱስ አምላካችን መሆኑ ታይቶ ስንዘል አሁን ቅድም እህቶቼ እዚህ ጋር ሲዘሉ ወንድማችን ሲዘል ቀላል ይመስላቸዋል፣ አደለ ከልብ ነው ከልብ ነው ከውስጥ ነው። የውስጥ ዝላይ እኔ የማየው ሰው ሲዘል እንዲው ዝም ብሎ እንዲ የከርለስ የሆነ ሰው ከርለስ የሆነ ዓላማ የሌለው ቁም ነገር የሌለው አይነት አይመስለኝም። እኔ ሰውን የማየው በዛ መለ ይ ሰው በካ እኔ አንዳንድ ቁጭ እላለሁ፣ ምንም አልንቀሳቀስም። ለምን ሲባል ከውስጤ ካልነካኝ፣ የሆነ ነገር ሲነካኝ ግን... ለዚህ እኮ ነው የእግዚአብሔር ሰዎች ሲነኩ አይነኩ እንጂ ክርስቲያን ከተነካ አስቸጋሪ ነው። ታውቃላችሁ አይደል? ክርስቲያን በፍጹም ወደኋላ አይመለስም። አሁን ከክርስቲያን ሌላ ሃይማኖት ቀየረ ምናምን ሃይማኖት ከመጀመሪያም ሃይማኖት ያልገባው ነው እንጂ የገባው ሰው መጀመሪያም ዳርዳር ዳር ቆሞ አታቃላቸው። ዳርዳር የቆመ ቃሉ እንደሚለው ወይ ትኩስ አደለ ወይ ምን በራድ አይደለ አደለ። የሎዶቄ ቤተክርስቲያን ከውሃቸው የተነሳ ውሃቸው ከከተማቸው ውጭ ስለሚመጣ ውሃቸውም በራድም ትኩስም ስላልሆነ እግዚአብሔር በዛ ምሳሌ ወይ በራድ አይደለ ወይ ትኩስ አደለ። ስለዚህ ምን ላደርግ ነው? ይጠፋል። ሰዎች አሉ፣ ደብለቅ ብሎ እዚህ የሚቀመጠው አሉ ማለት የምር ክርስቲያን ያሉ ነው። የምር ግን ሰው ከሆነ ይጥማው እንጂ እየጠማው ይዘላል። ኪሱ ባዶ ይሁን እንጂ ኪሱን አያይም። ሰው በእግዚአብሔር ፊት ሲያመልክ ኪሱን አያይ። ኤርሚያስ እንዳለው ማለት ምዕራፍ ሃያ ላይ አታለልከኝ፣ እኔም ተታለልኩ። ያውን አምላክን የከሰሰው እግዚአብሔር እስር ቤት ሲገባ ሲመታ ነቢይ ትሆናለህ፣ አንተ ያልከው ሁሉ ይሆናል፣ ቀብቻለሁ፣ አንተ ድል በአፍ ያልከው ይሆናል አለውና በዚህ መንፈስ እኔ ተጓዘው ማለት ሁልጊዜ ጊዜ ይሆንልኛል ብቻ በሚል ማለት ሁልጊዜ ይሆንልኛል በሚል ብቻ የሆነ ጊዜ ግን አስገብተው በጥፊ በምናምን አድርገው ከግንድ ጋር ሲያጣብቁት፣ አልበዛም ወይ አንተን በማመኔ የሚደርስብኝ ግፍ አልበዛም ወይ? አንተን ታላቅነት እያወጅኩ የሚደርስብኝ መገፋት አልበዛም ወይ? አለና እግዚአብሔር ሆይ ያለው አታለልከኝ። እኔ ምን ሆኛለሁ? ተታልያለሁ። ግን ጥቂት ቆየና እንደዚህም ብላለ በአጥንቶቼ ውስጥ እንደገባ እንደምነድ እሳት ፍቅርህ ስለሆነብኝ አንተን መካድ አንተን መተው አልችልም እጅን ቃል እንኳ እግዚአብሔር አታለኛል ብዬ እንኳን እንዳላወራ በአጥንቶቼ ውስጥ እንደገባ እንደሚነድሳት ስለሆነ ደከመኝ፣ ከበደኝ፣ መሸከም አልቻልኩም። ሰዎችም ተሰባስቦ ክሰሱት፣ እኛም እንከሳለን ይላሉ። ነገር ግን ግድ የለም እግዚአብሔር እንደ ኃያልና እንደ ጨካኝ ከማ ጋር ነው? ከኔ ጋር እግዚአብሔር እንደ ኃያል እግዚአብሔር እንደ ጨካኝ ከማ ጋር ነው? ታስሯል፣ ተገርፏል ከሳሽ አለው የሚታየው ነገር የለም፣ ግን እግዚአብሔር እንደ ሀያልና እንደ ጨካኝ ከማ ጋር አለ ተገባቸዋለ ሰዝ እግዚአብሔር እንደ ሀያልና እንደ ጨካኝ ከአንተ ጋር ነው። ይሄ የትንሣኤ ጉልበት ዛሬ ብርሃናችን ሆኗል። እጃችሁን ከፍ አድርጉና ብርሃኔ ነው ትንሣኤ በሉት። አሜን ሃሌሉያ። በዚህ የትንሣኤ በዓል ወንድሞቻችን ውርሱ። በዚህ የትንሣኤ መንፈስ እህቶቻችን ውርሱ። በምንም ተአምር በእግዚአብሔር ምክንያት በሚደርስባችሁ ግፍ አትፍሩ። ውረሱ ወንድሜን ውረስ ንገረው የሆነ የሁለት ወንጌል ቶክቱይም ይሄ በምንም ተአምር የምንሸማቀቅበት ጊዜ፣ የእግዚአብሔር ከኔ ጋር ነው። እስኪ ከኔ ጋር ያለ አንድ ሰው ስማዳ ላይ ሁለት ሰዎች ናቸው፣ ባልና ሚስቶች ናቸው። ባልየው ሰማንያ አንድ ዓመቱ ነው ምስትየው 79 ዓመት ዋናት እና ሁለቱም ግን ጀግና ናቸው። እና ከተማውን መጥተው ይዞራሉ በእግራቸው አ ነው ምናብ እኛ ኢየሱስን ኢየሱስን እዛ አካባቢ አይሰበክም ወንጌል ባል ነው ናቸው። ቸርች መጡ፣ መሬት ላይ ተንከባለሉ፣ ጸለዩ። ትልቅ እንግዲህ 81 ዓመትና 79 ዓመት እንዴት ነው ምናምን ሲባል እግዚአብሔር ይሄን ራእይ ሰጥቶናል አለ። ምን አይነት ራእይ በየከተማው ወደን የመጸለይ ራእይ እነሱ አሁን እንደሌላው ስብከታይ ሰብኮ ኮንፈረንስ አዘጋጁ። መጫው አይችሉ ምን አይችሉ ምንድነው የምታደርጉ ስላቸው እያንዳንዱን የኢትዮጵያ ከተማ እየሄድን ከተማውን እየዞርን ጨርቾች ካሉ ገብተን ክርስቲያኖች ከተቀበሉን ከእነርሱ ጋር ገብተን ቤታቸው ገብተን አልቅሰን ጸልየን ለጌታ አሳልፈን መውጣት የተሰጠን አምላካችን የሰጠን ህልም ነውና፣ አበባየሁ ስራችን ይሄ ነው። ዋው፣ የሚገርም አገልግሎት! እንዴት አይነት አገልግሎት! እግዚአብሔር ይስጥ። በጣም ነው የምናምረው። በጣም ነው ጌታ ያለን፣ ወዳጆች፣ በዚህ ልንኮራ ይገባል። አምላካችንን ልንተው አይገባም። ወደኋላ ልንል አይገባል። ዛሬ የፈራ ነው ነገ ያልፋል። የፋይናንስ ችግር ያልፋል። ብዙ አይነት ችግሮች ያልፋሉ። አምላክን እንደማወቅ ዛሬ እኔ እናገራለሁ፣ ነገ ደግሞ እናንተ ተናጋሪ ናቸው። አንዳንዱ እግዚአብሔር ዱባይ ይወስደዋል። አንዳንዱን እግዚአብሔር አሜሪካ ይወስደዋል። አንዳንዱን ውጭ ሀገር ይወስደዋል። አንዳንዱን እኔ እንግዲህ እንዳልኳችሁ አሁን ስምንተኛ መስሪያ ቤቴ ነው። ስምንት ነው ዘጠኝ ና አንዳንዱ ላይ ብዙ ቆይ ይችላል። አንድ ቢሮ ብቻ ነው ስምንት አመት የቆየሁት። ሁለት አመት ተኩል ከዛ ወጣል ወይ ሶስት አመት ቢቆይ እዛ እሱ ወጣ። ምን ሊያሰራኝ ነው እግዚአብሔር ይላል። ዝም ብዬ ሳስበው ምን ሊያደርግ ነው? ቆይ እዚህኛው ገባው ምንድን ነው የምታደርገው? አንዳንድ ቢሮም ሲያስቀይር አላማ አለ እግዚአብሔር ለአንድ ሰው እኮ ሊሆን ይችላል። ለስንት ሰው አምስት ለአንድ ሰው አንዳንዱ ሳሪስ ቦሌ ቦሌ ውጪ ውጪ እዛ እዛኛው እዝኛው ለምን እንደሚወስድ ያጣ የአንድ የምታነባ ሴት እህ አንድ ሰው ልክ በዚህ በቤታቸው የሆነ በሆነ አጋጣሚ ፈርሶ ነበርና አንድ እህት እናት ናቸው። ከዚህ በኋላ የኔ ጉዳይ አክትሟል ብለው በጣም ተስፋ ቆርጠው መንገድ ላይ ወደቁ ነበሩና አንድ ትልቅ ሰው በሆነ አጋጣሚ የሆኑ ባለ ሀብት አገኘና፣ በቃ የሚገርም ቢዝነስ እንዲከፈትላቸው አረግ እና እነኝህ እናት ተስፋቸው ተመለሰ። እዛ ብዙ ሰው ደውሎ እግዚአብሔር ይባርክህ ልጃችን ደረከው። ተመልከት፣ አንድ ሰው የምታበላው ዳቦ ቀልድ አይደለ። ዳቦ፣ ወጣቶች ስሙ፣ ከገንዘባችሁ ለእግዚአብሔር ቤት ስሰጡ ቀልድ አይደለ ለወንድምህ ስትደርስ ለእናት ለአባቶቻችሁ ስትደርሱ ቀልድ አይደለ። እግዚአብሔር ቁም ነገረኛ ያርጋቸው። ቁም ነገረኛ አጠገባቸው ያለ ሰው እግዚአብሔር ቁም ነገረኛ ያርግ ይበለት። ብዙ ቁም ነገረኛ በሌለበት እግዚአብሔር ቁም ነገረኛ ለዓላማ ሚኖር ለህዝብ ሚኖር ለቤተሰብ ሚኖር ለእናት ለአባት ሚኖር ያርገን። እግዚአብሔር ይባርከናል። እስቲ ይሄ ዘመን የኛ ነው የሚል ሰው አይሰማኝም፣ አይሰማኝም። ጌታ ባንተ ደስ ይለና የሚል መዝሙር ላይ ነው ደስ የሚለኝ የሚገርመኝ። ጌታ ካለ እናብረቀርቃለን፣ ውሃው ይጣፍጣል፣ ምግቡም ውሏችንም ልብሳችን አያምርም። <niedem> <literate> <syante> <glitter staple fits> <reiterate> <S, <S. ጌታ ከለለህ ግን ባዶነ። ጌታ ከለለህ ዝም ብለ ነው። ጌታ ከለለህ ውጪ ሄደው እየጠጡ በመጠጥ ጨጓራቸውን እንደሚያቃጥሉ ጉበታቸውን በመጠጥ እንደሚያፈርሱ፣ ዛሬ ጠጣ በደንብ አድርገህ ነገ ግን ተዘጋጅ፣ ጉበት ፈርሶ ልትቀበል። ዛሬ ጠጣ፣ ነገ ኩላሊቶች ብልሽትሽታቸው ወጥተው ያንን ሐኪም ቤት ለማንሳት ተዘጋጅ። ዛሬ ጊዜያችሁን በሱስ ብታቀጠፉት ተዘጋጁ፣ ነገ ለሚመጣው ድህነታችሁ፣ በቤታችሁ ለሚያድገው ድህነት። ያንን ነው የምትፈልገው ወይስ ከኢየሱስ ጋር ሆነ ንጹህ ሆነ አርፈ እረፉ። እኔም አምላክ እንደሆንኩ ምን አድርጉ። ትንሽ ልትሆኑ ትችላላችሁ፣ ከትልቆች ትበልጣላችሁ። አሜን ሰው ላይኖራችሁ ይችላል። ሰማይና ምድር የፈጠረ ኤልሻዳይ ጌታ ከኛ ጋር አለ። እስቲ አምፊል ሃፒ የሆነ ነገር ይሰማኛል የሚል ሰው አለ በዚህ ዘመን የሚሰማኝ አውቃለሁ። ብዙ ችግሮች እያለ አምላኬ ግን ከኔ ጋር አለ ሲማ ነው። ጥግብ ያለ ሰው አለ። በጌታ ክብር የጠገበ ሰው አለ በአምላኩ ክብር በአምላኩ ክብር የጠገበ በመገኘቱ የጠገበ በእልሉ ሲከፍ አድርጉና አሳዩኛ በጌታ ጠግቤያለሁ የሚሉ ሃሌሉያ! ክብር ለኢየሱስ ይሁን። እግዚአብሔር ይባርካችሁ። በንጹህ ፍቅር ይህንን ህዝብ ባርካለሁ። ያብሔር ሆይ ይህ ህዝብ አይውደቅ። ይህ ህዝብ የሰው እጅ አይለምን። ይህ ህዝብ የበታች አይሁን። ይህ ህዝብ አበዳሪ ይሁን። እግዚአብሔር ዘመናችሁን ይባርከው። እግዚአብሔር ልጆቻችሁን ይባርክ። እግዚአብሔር ስራዎቻችሁን ይባርክ። በርሱ እንድትደገፉ እግዚአብሔር ይርዳችሁ። በመገኘቱ ሃሌሉያ እንድትደገፉ እግዚአብሔር ይርዳችሁ። አሜንታችሁ ብዙ አይሰማኝ። አሜን ታችሁ ብዙ አይሰማኝ። ያብሔር መውጣትና መግባታችሁን ሁሉ ይባርከው። ያብሔር ነገሮቻችሁን ሁሉ ይባርከው። ክፉ ከናንተ ዙሪያ ላይ ዛሬ ወድቋል። አሜን ብላችሁ ውሰዱ። ወድቋል፣ ወድቋል፣ ወድቋል። የደስታ ጊዜ ነው፣ የዝማሬ ጊዜ ነው። ኢየሱስ ከሞት ተነስቷል፣ ሞትን አሸንፈው ድል አድርጓል። ዳግም ሊመጣ ያለ፣ ሊሰለጥን ያለ የጌቶች ጌታ ሃሌሉያ ከዘላለም እስከ ዘላለም ምስጋና፣ አምልኮ፣ ክብር ለእርሱ ይሁንለት። እርሱ ዛሬም ጌታ ነው። እርሱም ዛሬ አሸናፊ ነው። እርሱ ዛሬም ሃሌሉያ ልጆቹን ቀብቷል። አንተን ቀብቷል። አንቺን ቀብቷል። በደሙ ቀብቶናል። በደሙ ዋጅቶናል። እርሱ ክብር ይሁንለት፣ ይሁንለት፣ ኢየሱስ ይሁንለት። ሃሌሉያ የሚበቃ ልልታ የሚበቃ ምስጋና፣ የሚበቃ ጩኸት፣ የሚበቃ ኃይል ወደ ሰማይ ወደ ቅድስተ ቅዱሳን ወደ አምላካችን ደጅ ያርግ። ሃሌሉያ ሃሌሉያ። ደካማ ብሎ ያልናቀ፣ ድሃ ብሎ ያልናቀ፣ ያልተማሩ ብሎ ያልናቀ፣ ተራ ናቸው ብሎ ያልናቀ ዛሬም በዙፋኑ ላለው ለዚህ ቸር ጌታ ለዚህ መዳን ያለም ሃሌሉያ እንደገና አብዙለት እንደተወለደ ልጅ እንደ ክርስቶስ ልጅ እንደ ኢየሱስ ልጅ እንደተወለደ ልጅ ሃሌሉያ አባቱን እንደሚወደው ጌታውን እንደሚወደው ትንሣኤን እንደሚያከብር ሃሌሉያ፣ ሃሌሉያ፣ ሃሌሉያ፣ ሃሌሉያ። ተባርከሻል፣ ተፈውሰሃል፣ ሲያበር ነግቶሃል፣ ሲያበር አግዞሃል። እጃችሁን ከፈርጉን አግዞኛል በሉ አግዞኛል በልግድ የለህም አግዞኛል በይግድ የለሽም አግዞኛል እጃችሁን ከፈርገና አግዞኛል አሻግሮኛል ረድቶኛል ቅርፊቱ ወድቋል ሞት ከቤቴ ላይ ወድቋል ሰንሰለቱ ከእግሮቼ ላይ ተቆርጧል ኢየሱስ ያድናል